ለሪች ለሪች አድርሱልኝ። ቢች ጎጠኛ ብላሻለች በላሻልሽ ሊንዳ በሉልኝ። እምቢ ካለች ተባብረን ሪችን እናጠፋታለን። አራት ጣራፍ ነጥብ እንዳትመጣ ነው የምናረጋት። ስትቦ አሁን ቆይ፣ ዛሬ ማስጠንቀቅ ነገ ከደገመችው እንደዛ እናረጋታለን። አሪፍ ። አዲሷ ጓደኛዬ በጣም አሪፍ ናት፣ ግን ስጋት አላት። በጣም ነው የምትፈራው። አይታችኋታል። ለነገር የለ ደጋፊዎችሽ እንዲህ ምናምን በእንግሊዝኛ የምትላትን ከሰማችሁ እና በጣም እያጨን እየተጨነቀች ትፈራለች። እንዳትሰድቧት። ግን ልጅቷ ክፋት የለ፣ አክሽን የለባትም። ምርጥ ልጅ ነው እና አሁን እኛ ጦርነት የምንከፍተው ከሪች ጋር ነው። ሪችን እናጠፋለን እንዴ? ሪች ጎጠኛ ናት። ጎጠኛ ሰው አንፈልግም። ሜሪም ጎጠኛ ከሆንሽ እናበራሽ። እንትና ደግሞ ያቺን መዝገበ የምትባል መጀመሪያ 27 ቤት ስታለቀለቅ ነበረ። ከ27 ስትጣላ ሰምሃርጋ ሄደች። ከሰምሃርጋ ስትጣላ እቺ ሃዊ ሂዊ የምትባለው ጋር ከእነ ማርታ ጋር ስታጨበጭብ ነበረች። አሁን ደግሞ ማን ጋር ሄደች? እነሪች ጋ ሄዳ ወንድምነት ወንድምነት እኮ እህትነትን ሊያገባ ተስማምተዋል። ይሄን ማወቅ አለባችሁ። ጎጠኛ ትሆኑ ነገርያቸዋሉ። ገና ብዙ ያልተፈታ ችግር እያለ እናንተ ችግር አትፍጠሩ። ይቀጣኛል እኔ መዝገበ ነገረኛነት በት ደግሞ ይኸው በእነሱ ልክ የእሱን ፎቶ አድርጌ። ኧረ ለምን አንድ ሰግዶ አደርሽም? በነሱ በእነሱ ልክ እንዴ! አሁን አንድ ሰው ይ ስትባ እኔ አሁን የሆነ ነገር ሳረግ ራሴን ወክዬ ነው፣ ቅድሚያ ራሴን ወክዬ፣ ከዛ ነው እኔ ያን ነገር ሳምንበት ነው፣ ሌላ ሰው እንዲያምንበት እንዲያምንበትም አረገው ለነሱ ብዬ። ለማን ብለሽ ለማን ብለሽ ንገሪኝ እስቲ። እሪች ጎጠኛ ናት፣ እሪች ጎጠኛ ናት። ደግሞ አንዳንድ ሰዎች አላችሁ እዛ ኮመንት ላይ አፍቀረሸው ነው ምናምን እንዳትሉ። እንዴ እሪች እኮ የልጅ ልጅ ያየች ናት። እንዴ እኔ ልጅ ያለኝ እሪች የልጅ ልጅ ያየች ናት። እና አፍቀረሸው ምናምን አትበሉ። ተው መውራት ነገሩ

ነግሬያችኋለሁ፣ እረፉ እረፉ እረፉ። መዝገበና ሪች ሪች ነገረኛ ናት። አሁን የሆነ ነገር አለ፣ ነገር ሰብስባ የመጣችው ለዛ ነው። ጊፍታር ልትሳደብ እንቧህ እንቧህ ያለችው ቆንዳፍ፣ እና መዝገበ ደግሞ አታቃጥሪኝ አሁን ከነ ማርታ ጋር ያቺ ማናት ስሟ? ከነንትና ጋር ሰማንታ ምናምን ከምትባለው ጋር ጀለስ ነበርሽ? ምን አሩጣውን ሪች ቤት አስኬድሽ? እንዴት እው እግር ሲበዛ ወሬ ይበዛል። ይች አሁን እዚህ ቤትም አንዷ ብርቱ ብርቱ የምትባል ገብታ ነበረ እና እሷም ወንድም ነኝ ነኝ ወንድም ነኝ ወንድማችሁ የእኛን ልጅ ለማግባት ተስማምቷል፣ በአስር ነጥብ። ስለዚህ ቁርጣችሁን ወቁ እና እምናችሁ ተቀበላችሁ ራሳችሁን ሁኑ። ወንድምነት ምናምን እያላችሁ ነገር አታባብሱ። አዎ አይ ኖ ኖ። እናንተ የማታቁት ከዛ አለ እንዳ ሪቹ ባለጌና እሪቼ የለኮሰችው ደግሞ አይቀዘቀዝም። በጣም ነገረኛ ናት። ሪች ደግሞ ሪቹ ሚስጥር መጠበቅ አትችልም። አቅም የላትም ሚስጥር ብዙ እኔ ብዙ ሚስጥር ከ ከእጇ ላይ ወስጄባታለሁ ኢቭን። ቀጥታ ዳይሬክት ኮል እንኳን ስታወራ ሪከርድ እያረጉ ይልኩልኝ ነበር። ማርያምን በጣም አማረሪያት ነበረ ነበር፣ ምርር አድርጊያት ማለት ነው። እና ሪች ፋራ ናት። አሁን ነገር ታባበስና ትጠፋለች። እና እና በሕግ አምላክ በሕግ አምላክ በሕግ አምላክ እኛ ሰርግ ሳንበላ ጦርነት አንፈልግም። ይኸው አንድ ደጋፊ ነው ዲዚ አሌክስ ምናምን እያላችሁ ለሁለት አትከፋፈሉ አንድ አንድ አንድ ደጋፊ ነው ያለው። ነግሬያቸዋለሁ ሳትወዱ በግዳችሁ አ የው ዜድዬ ሰርጉ ይደርሳል ብዬ ሀተፍተፋ ተፍተፈላለሁ። እነሱ ያን ሰርግ ለማጥፋት ጦሴ በዚህ ነገር በዚህ ነገር በዚህ ነገር ያመጣሉ። ያችን ዓለምን ሲቀጠቅጧት ነበር፣ ዓለም እንትና አሞራን ታፈቅራለች ብለው። አሁን ደግሞ ቤዚን ለምን ሰፖርት አረጋቻት እያሉ ኤልዳናን ሲረቅጧት ነበረ። ዛሬ በጣም ባለጌዎች ናቸው። አይ እንትናም እየፖስቱት ነው ኖ እንትና ሁን ይ ሀበሻዊት ሪችን ለረግጣት ነው። ሪች ኤልዳናን እየተሳደበች ነው። እንትናም ቆዩ እንትናም ትወዳለች እኮ ማናት? ዳይመንድ ዳይመንድ የምትባል ልጅ ነበረች። እሱን ብቻ በነስ በጣም ነው የሚያስጠላው። ማርያምን፣ ዳይመንድ የምትባል ልጅ አለች አሁን አሞራውን ብቻ የምትፖስት ግን ዴዚን አትናገርም።